ጋሽዬ፣ ጋሽዬ እንደው ይሄን መልእክት ካዩ ስለ ጉዳዩ ትኩረት ሰጥተው ያሉትን ሙሉ ሀሳብም እንደምንም ተቸግረው ይህንን ጉዳይ ትኩረት በማድረግ ቀጥታ ካሉበት ቡታጅራ ወደ አዲስ አበባ በመምጣት የልጆትን የአብርሽን ጉዳይ በጥብቅ እንዲከታተሉት ከሩታ ጋር ያለውንም ነገር ለአንዴና ለዘላቂ ሁኔታ እንዲፈቱ ስንል በአክብሮት እንጠይቆታለን። የእውነት አብርሻ ሁሌ ያለበት ሁኔታ በጣም ያሳዝናል። እስቲ አብርሽና ሩታ መካከል ምን ተመለከታችሁ። እኔ ከባድ የተባለ ነገር ታዝቢያለው። አብርሽና ሩታ አለመስማማታቸው አይደለም የገረመኝ። ተለያይተናል ብለውም ሁለት ጊዜ ቪዲዮ መስራታቸውም አይደለም እጅግ ያስደነቀኝ። ከዛ በላይ ግን ዙሪያቸው የነበሩ እነዛ ሁሉ ጓደኞቻቸው እንዴት አንድ ቪዲዮ መስራት ያቅታቸዋል? እንዴትስ ወደ ሚዲያ መጥተው ሁለቱንም ሰብስበው ሁለቱንም ጠርተው እሷንም እሱንም ተቆጥተው ገስጸው እንዴት ማስታረቅ ከበዳቸው? እንዴት አብርሽ በዚህ በተከፋበት ጊዜ ከጎኑ ጓደኞቹ ጠፉ። ይህ ክስተት እውነት ያሳዝናል። እስቲ ይህን ድምፅ የምታዳምጡ ይህን ቪዲዮ የምትመለከቱ አንድ ጥያቄ ሊጠይቃችሁ ሁሉ ጊዜም ለምንድን ነው ሰው እኛ ሲኖረን ብቻ የሚቀርበን? ይሄ ነገር እናንተንም አጋጥሟችሁ ያውቃል። ሁሌ ሰው ከእጃችሁ ይበላል፣ ከእጃችሁ ይጠጣል፣ ሲኖራችሁ ከጎናችሁ ነው፣ ይደውልላችኋል። ልክ ችግራችሁ ቀን ግን ሲጎልባችሁ፣ ስታጡ ግን አንድም የሚደውል ሰው አታችሁ ታውቃላችሁ። ይህ በጣም ሰውኛ ባህሪያችን በጣም ከባ ተግባር ነው። በጣም ይደብራል። ሰው ከጎኑ አለሁልህ ሊባል የሚገባው ሲኖረው ሲደሰት ብቻ ሳይሆን ሲያጣም ሲከፋው መሆን አለበት። አብርሽ ያለበት ስሜት እጅግ ያሳዝናል። በአጠገቡ ማንም የለም። ሁለት ጊዜ የተለቀቀው ቪዲዮ ልብ ይነካል። በተለይ ከሩታ ጋር የመጨረሻ ተለይቶ ሩታ ጥሩን ሁሉ እመኝልሃለሁ ብላ ጥላው የሄደች ጊዜ የተሰማው ስሜት ከፊቱ የሚነበበው ነገር ሁሉ ያስከፋ ነበር። አሁን በድብርት ስሜት ወደ ሌላ ጉዳይ ወደ ሌላ ነገር እንዳያመራ ብዙዎች ፈርተዋል። አብርሽን በቅርብ አይተነዋል ያሉ ደግሞ ሰዎች የተለያዩ መረጃ አድርሰውናል። በተለይም ከሩታ ጋር መለያየቱ ከተሰማ በኋላ አብርሽ ያለበት ሁኔታ አሳሳቢ ነው ሲሉ በውስጥ ዝርዝር መረጃዎቹን ልከውልኛል። ሁሉንም እናዳምጣቸዋለን። ሁሉንም መረጃም እናሰማቸዋለን። ለቻናላችን አዲስ ከሆኑ ሰብስክራይብ እንዲያረጉን በአክብሮት እንጠይቃለን። ቀጥታ የሚዘንላቸው ወደ መጣ ነው። ዝርዝር መረጃዎቻችን እናልፋለን። የእውነት የአብርሽና ሩታ ጉዳይ መለያየታቸው ብቻ አይደለም የሚያስገርመው በጣም በተለያየ ቪዲዮ ከነሱ ጋር ማይሰራ የለ ከነሱ ጋር ሼር የማይደረግ የለት የለ ከነሱ ጋር አብሮ ማያድግ የለም ግን ለምንድን ነው በእንደዚህ አይነት ጉዳይ ግን እንደው አንድ ቪዲዮ እንኳን ሰርተው አብርሽም ሩታም ለምንዲ ታደርጋላችሁ ብለው ያልተቆጧቸው ዱባይ የነበረውን ሰርግ ያላየ የለም በብዙ ሰዎች ዘንድ መነጋገሪያም የሆነ ነበረ በአንድ በኩል ቤተሰቦቻቸው ያልተገኙበት ሰርግ ነው ተብሎ በሌላ በኩል ደግሞ ዱባይ ባድናቂዎቻቸው የታጀበ ብዙ ወዳጆቻቸውም የተደሰቱበት የሰርግ ሁኔታ ነበር ተብሎ ብዙዎች የተደሰቱበት የሰርግ ክስተት ስለነበር ብዙዎች ዛሬ ድረስ ያነሱታል። ታዲያ በዛ የሰርግ ፕሮግራም እኮ ብዙ ሰው ነበር፣ ብዙ ወዳጅ ነበር። ዛሬ ግን መለያየታቸው ሲሰማ እንዴት አንዳቸው እንኳን ሀሳብ መስጠት ያቅታቸዋል። የእውነት በዘመኑ የተቸገርነው ይህንን ነው። ሁላችንም ሰዎች አንድ ሰው ችግር ሲደርስበት ከአጠገቡ ልንታይ አንፈልግም። ያ ሰው ሲኖረው ሲደሰት ብቻ ነው አጠገቡ ልንሆን የምንችል አንችለው ከዛ ውጭ ግን ይሄ ሁሉ ነገር የለም። አብርሽ በዚህ ቀን ሰው ማጣት አልነበረበትም። አሁንም ደጋግሞ በተቻለው መጠን ሩታን ለማስቀረት ለምኖ ነበር። ሩታም ጨክናለች። ያለችበት ሁኔታ በብዙ ነገር እንደተመረረችና እንደቆረጠላት ያሳያል። ሩታ ከዚህ በኋላ ምናልባት ብትለመን ጥሩ የሚሆነው በትልልቅ ሰዎች ምናልባትም በአብርሽ አባት ጋሽዬ፣ እንዲሁም በሩታ እናት በራሷ እናት ትትለመን እሺትል ይሆናል ተብሎ ይጠበቃል። ይሁን እንጂ ከ ከዛ ውጪ በማንም ብትለመን የቆረጠላት ይመስላል። የአብርሽ ወንድም በተቻለው መጠን የተቻለውን አድርጓል። በሌላ በኩል በሩታ በኩል ያለም አንድ ግለሰብ ይህንን ጉዳይ በእርቅ እንዲያልቅ ሲታገል ተመልክተናል። ከዛ ውጭ ግን ማንም በዚህ ጉዳይ ጣልቃ የገባ አላየንም። እባኮት ጋሽ ይህን ነገር ተመልክተው በተቻሉት መጠን ከቡታ ጅራም ወደ አዲስ አበባ መጥተው ሩታንም ተቆጥተው አብርሽንም ገስጸው ሁለቱንም ያስማሙ ሲሉ ብዙዎች መልእክታቸውን አስተላልፈዋል። እኛም ይህን መልእክት መድገም ፈልገናል። አብርሽ ከሶስትና ከአራት ወር በፊት ከሩታ ጋር ባለው ነገር እስከ መለያየት በደረሰበት ወቅት ጋሽዬ ከሚኖሩበት ቡታጅራ ድረስ በመምጣት አብርሽንም ሩታንም በማስቀመጥ ጓደኞቻቸውንም በመሰብሰብ ለምንድነው የምትጣሉት? ለምንድነው በየጊዜውስ እንደዚህ አይነት ክፍተት እምታስገቡት? ብለው ሁለቱንም ተቆጥተው ገስጸው ሲያስታርቁ ተመልክተናል። ከዛም በመቀጠል ጓደኞቻቸውንም ተቆጥተዋል። አንድ ችግር ሲፈጠር ጓደኞቻቸውን ማስታረቅ እንዳለባቸው ምክር ብጤ ነበር። ታዲያ ከዛ በኋላ ነው እንግዲህ ዱባይ ሄደው መጋባታቸው ይፋ የሆነው። ከዛም በመቀጠል ሩታ እርጉዝ ነኝ ስትልም ቪዲዮ ሰርታ ነበረው። ከነዚህ አይነት ጊዜዎች በኋላ ወዳልታሰበ ሌላ ዱብ እዳ ገብተው ነበረ። የአብርሽ የድሮ ፍቅረኛ ነኝ ያለች ነፂ የምትባል ወደ ሚዲያው መታ የሁሉ ድብ ልቅልቁ እስኪወጣ ብዙ ነገር ተፈጥሯል። አሁን ላይ እንግዲህ ሩታ በየጊዜው ነገሮችን ማመላለስ እንዲሁም በእንደዚህ አይነት ሁኔታ መቀጠል እንደ ሰለቻት ገልጻ ተናግራ ጥሩ ነገር ነገርም ለእሱ እንደምትመኝ አሳውቃ እዚህ ላይ ግን ይብቃኝ ስትል ተሰምታለች። ሩታ ይህን ነገር ስትናገር እምባ ዓይኗ ይወርድ ነበር፣ ያለችበትም የስሜት መሰበር ከፊቷ ይነበብ ነበር። በሌላ በኩል አብርሽም ይህን ዱብዳ ሲሰማ ሩታ የቆረጠላትን ውሳኔውንም ሲያውቅ እሱም በእምባ እየታጀበ እባክሽ ሩታ የድሮን አስቢ አትጉጅኝ እያለ ሲለምን ነበር። የእውነት የመጨረሻ ቪዲዮዎች የተለቀቁት ያሳዝናሉ። አብርሽ ያለበት ሁኔታ ከዛ በኋላ ጥሩ አይደለም። ብቻውን ነው የሚሆነው። ድሮም ቢሆን ከቅርብ ጊዜ ወዲህ ቤቱ የሚመጣ ማንም ሰው የለም ያሉ ግለሰቦች በሰፈሩም ያዩት ሰዎች አሁን ላይ ቤቱ ብቻ ጊዜውን እያሳለፈ እንደሆነ ከማንም ጋርም እየተገናኘ እንዳልሆነ ገልጸው ተናግረው፣ ይህ ሰው ጓደኛ ያስፈልገዋል የሚመክረው ከጎኑ የሚሆንም ሰው አብሮት ሊሆን ያስፈልጋል፣ ለምንድን ነው ዝም የተባለው? በማለት መረጃውን በውስጥ አድርሰውናል። እውነት አብርሽ ያለበት ሁኔታ ያሳዝናል። ከጎኑም ሰው ቢኖር ብለን ተመኝተናል። ወንድሙ በተቻለው መጠን ከሱ ጋር እየሆነ ነው። ይህ ግን በወንድሙ ብቻ የሚያበቃ ጉዳይ እንዳልሆነ ተመልክተናል። ጋሽዬም ይህንን በማስመልከት ነው እባኮትን የልጆትን ጉዳይ ሁሌም ለልጆት እንደሚከራከሩ ለልጆት እንደሚሆኑ እናውቃለን። አሁንም ግን በተቻለ መጠን በተሎ መጥተው ይህንን ጉዳይ እንዲፈቱ እርቅ እንዲያወርዱ፣ በተለይም ልጆት እንዳይጎዳ የእርሶም ሚና ትልቅ መሆን ስላለበት ያለውን ጉዳይ ትኩረት ይስጡ በማለት ብዙዎች መልእክት አስተላልፈውላቸዋል አብርሽና ሩታ እንዳለቀሱ አይቀሩም፣ እንደተለያዩም አይቀሩም። ሁለቱንም በጋራ እንደምናያቸው እኔ ባለሙሉ ተስፋ ነኝ። ያኔ ግን አብረው ሲሆኑ እነዚህ ጓደኞቻቸው ተመልሰው ደግሞ እንግዲህ አብረው ይታያሉ ብዬ አስባለሁ። ይህ ግን መሆን አልነበረበትም። እባካቹ ጓደኞቻቸውም ይህን የምትሰሙ ከሆነ በተቻለ መጠን በችግራቸው ጊዜ ከጎናቸው ብትሆኑ እነሱም እማይረሳ ውለታ ይሆንባቸዋል ስል መልእክቴን ማስተላለፍ እፈልጋለሁ። እንግዲህ ከሰሞኑ የጋሽዬ ልጆች ብሩክና ሃይሚም አብርሽና ያሉበት ነገር የእውነት አሳሳቢ ነው አድናቂዎቻቸውንም ወዳጆቻቸውንም አስጨንቋል እባካችሁ ሁለቱም በኩል ያላችሁ ሰዎች እርቅን አውርዱ ብሩክና ሀይሜም ተስማሙ አብርሽና ሩታም ጉዳዩን በእርቅ ጨርሱ እኛም ተጨነቅን እኛም በጣም ተሰላቸን ሲሉ መልክት አስተላልፈዋል ማለት ነው እንግዲህ ለሁለቱም ልጆች ለጋሽዬ ልጆች የእውነት ፈጣሪ አምላክ በፍቅር ህይወታቸው የተባረከ ነገር እንዲገጥማቸው ያሉበት ነገርም በእርቅ ወርዶ ከፍቅር አጋሮቻቸው ጋር እንዲስማሙ ከልብ ተመኝተን ላችኋል በሌሎች ቪዲዮዎች እስክንገናኝ ድረስ ሰላሙን ሁሉ ተመኘሁላችሁ ሰላም